ቤተ ክርስቲያንን ቤተ ክርስቲያን የሚያሰኛት ሊቃነ ባባታት ናቸው። ተሳስቻለሁ። አጨብጭቡና ብለሱ አይደሉ ናቸው። እባካችሁ እኔ ከዚህ በኋላ ላልናገር እችላለሁ ወይ፣ ድጋሚ ላታገኙ ትችላላችሁ። ከልብ የነመላችሁ አባቶቻችሁን አክብሩ። የሃይማኖት ተቋማት ጉባኤ መግለጫ እንደተጨማሪ ጥቃት ሊወሰድ የሚችል ነው። ባርስ የሚፈጸመው የኦርቶዶክሳውያን ክርስቲያን ግድያ ተጠናክሮ ቀጥሏል። በየልቱ ግድያዎች ይፈጸማሉ። ዛሬን ጨምሮ ኦርቶዶክሳውያን እየተገደሉ ናቸው። አንድም ተከላካይ የለም። ባለፉ ሰሞን ኦርቶዶክሳውያን ለማስጠለል የሞከሩ ሁለት የእስልምና ሃይማኖት ተከታዮች እንደተገደሉም ሰምተናል። የእነርሱ ሞት በጅጉ የሚያሳዝነው ስለ ሌሎች ብሎ በመገደላቸው ነው። እስልምናም በመከተላቸው ምክንያት ግን አልተገደሉም። አላማውም ሌሎች እስላሞች እዚህ ተግባር ውስጥ እንዳይገኙ ለማስጠንቀቅ መሆኑ ሳይታለም የተፈታ ነው። ከዚህ በቀር ባህረ ካቶሊክ እምነት ተከታዮች መገደላቸውንና ኢትዮጵያ ካቶሊካዊት ቤተክርስቲያንም ስለ ሁኔታው መግለጫ ማውጣቷንም አይተናል ሰምተናልም። ባርሲ ግን በየዕለቱ በተከታታይ እየተገደሉ ያሉት ኦርቶዶክሳውያን ብቻ ናቸው። ሁኔታዎች እንዲህ ባሉበት ሁኔታ ነው እንግዲህ ዛሬ የሃይማኖት ተቋማት ጉባኤን መግለጫን የሰማ ነው። እንደ እውነቱ ከሆነ መግለጫውን በማስተዋል ካየኑ እንደ ጥቃት የሚቆጠር ነው፣ ለኔ እንደዚያ ያላየሁት። ሌላው ቀርቶ ስለ መቼው እና ስለ የትኛው ግድያ እንደሆነ ሳይነገረን አንድ ሰው ከሁሉም የሃይማኖቶች እንደሆነ ገልጸውልናል ብሎ መናገሩ አሳዛኝና አስገራሚ ቢሆንም እኔም ያስገረመኝ ግን ይህ ብቻ አይደለም። ዋናው ያሳሰበው የሰዎች ሞት አይመስልም። በጣም ያሳሰበው የሚመስለው የኦርቶዶክሳውያን መባሉ ይመስላል። ከአቀራረቡ ከጽሁፉ ከዚያም ያልታወቁ ሲባሉ የከረሙትን ገዳዮች ወደ ማሳወቅ ሲመጣ ደግሞ እንዲሁ የጠየቅኳቸውን ሰዎች ነገሩኝ ብሎ የሌላ የሌለ ነገር ማቅረብ ጽብት ላይ የሚጥል ነው። ዛሬ ባያሰሳ ባያሳፍር ነገ ያሳፍራል። እንኳን የሟች ቤተሰብ ይቅርና ገዳዮችም የሚገረሙ ይመስለኛል። ሁኔታውን ላየው ደግሞ አውቆ የሚሆኑ ሳያውቁ ገዳዩን የመደበቅ ተግባርም ይመስላል። የሂደት የብዙዎችን ግምት እውነት እንድንል አስገድዶኛልም። እስከሚገባኝ ድረስ ከየትኛውም ተቋም የሚጠበቀው የሟቾቹ የሃይማኖትና የብሔር ስብጥርን የማወቅ ጉዳይ አይደለም። ዋናው አንገብጋቢ ጉዳይ ተጨማሪ ንጹሐን እንዳይሞቱ የመከላከል ጉዳይ፣ መንግስትን የማሳስ የማሳሰብ ጉዳይ ነው። ዋናው ጉዳይ ትቶ በማህበራዊ ሚዲያ ተሟጋቾችን በሟቾች ስብጥር ላይ ጊዜያቸውን ለመውሰድ ወይም አትኩሮታቸውን ለማስቀየስ የሚደረገው ጥረት ከገዳዮች ያስቆጥር ካልሆነ የሚፈይደው ነገር የለም። ከሞቱትም ይልቅ እንገደላለን ብለው በፍርሃት ቆፈን ተይዘው በጭንቀት ችንካር ተቸንክረው በመሰደድ በልቅሶና በሐዘን ውስጥ ላሉትም አንዳች ተስፋ አይፈነጥቅም። መግለጫውን እንደ ተጨማሪ ጥቃት የሚቆጠር ያልኩት ለዚህ ነው። ስለሞቱት ማንነት እንጂ ስላሉት መጠበቅና መዳን ምንም ቁብ የማይሰጥ እንዲያውም ሁኔታውን ሊያባበስ የሚችል ስለሆነ ማለት ነው። አሁንም መቼም ማንም ሊስተው የማይገባው ጉዳይ ግን መንግስትን የተመለከተው ጉዳይ፣ መንግስት ማስቆም ቢፈልግ ማስቆም ይችላል። ፈጹም ማስቆም ቢያቅተው እንኳ የሌለ ኃይል በሚያስችል መጠን እጅግ አድርጎ ሊቀንስ ይችል ነበር። ለምን ይችላል? ገና ስልጣን እንደተረከበ በዘመነ አብዲ አሊ በኦሮሚኛ ተናጋሪዎቹ ላይ የተፈጠረውን ችግር እንዴት እንዳስቆመ ማስታወስም ይቻላል። ገና ባልተደላደለበት በዚያ ጊዜ የቻለውን ነገር አሁን አይችልም ብዬ ሳስላስብም አልችልም። ከዚያም በኋላ ቢሆን እንዲህ አይነት አካላትን ማስቆም ፈልጎ ያልቻለበትን ሁኔታ አላስታውስም። እንኳን የኢትዮጵያ መንግስት ይቅርና ሌሎች ደካማ የሚባሉት መንግስታት እንኳን እንዲህ ያለውን ድርጊት ማስቆም ፈልገው ያልቻሉበት አጋጣሚ ብዙ ሰምቼም አላውቅም። ፈጽሞ እንዳይከሰት ማድረግ ቢያቅታቸው ተከታትለው ማጥፋትና ማስቆም የሁሉም መንግስታት ተግባርና የተለመደ ግዴታ ነውና አሁን ባርሲ እየሆነ ያለው ግን ፈጽሞ የሚያስገርም ነገር ነው። ሰዎች በየቀኑ ይገደላሉ። ጭሆቱ በጣም በርከት ያለ ጊዜ ከፍተኛ ንቀት የተመላበት ለተቃርኖና ለማስረጃ የማይጨንቅ መልስም ይሰጣሉ ልክ እንደምንሰማቸው ተመጣጣኝ እርምጃ ተወስዷል፣ ከኛም መስዋዕትነት እየተከፈለ ነው አይነት የፌዝና የስላቅ ለሰሚዎቹ ሟቾችን ከመግደል ያልተናነሰ ለሕግም ለሞራልም ደኝታ የሌለው መግለጫም ይሰጣል። ለሕግ ደኝታ የሌለው ያልኩት አንድ የህግ አካል መሠረታዊ ግዴታው አጥፊዎችን ይዞ ለሕግም ማቅረብ ነው እንጂ ተመጣጣኝ እርምጃ ወስዱ እንኳ ቢሆን መውሰድ የሚያስችል የህግ ድጋፍ እንዳለው አላውቅም። የአካባቢው አስተዳደር ግን አንድም ጊዜ ይህንን አድርጉ አሳይቶም አያውቅም። እንዲያውም የቀሩትንና ህግ አለ ብለው መረጃ የሰጡትን የቀሩትን የሟች ቤተሰቦች ድጋሚ ተጠቂ ያደርጋቸዋል እንጂ። ዛሬም ከአካባቢው ሰዎች የተሰማው መረጃ ይህንን የመሰለ ነው። ይህ ሁሉ በእውነት የሚያሳዝንና የሚያስገርም ነው። ይህም ለታሪክ ይቀመጥ። ግድያው አንድን ሃይማኖትና ብሔርን ትኩረት ያደረገ አይደለም። ህፃናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ሕፃናቱ ተገድለዋል። አጣሪ ኮሚቴው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 ሪፖርት ውጤት መሰረትም ጉባኤው ጥቃቱ አንድን ሃይማኖትና ብሔርን ትኩረት ያደረገ ግድያ ተፈጽሟል በማለት ሲዘዋወር የነበረውን መረጃም አጣጥሏል። ጉባኤው ሪፖርቱን የመጀመሪያ ደረጃ ሪፖርት ሲል ጠራው፣ ያላለቀ በመሆኑ የተጠቀሱት ወረዳዎች የተራራቁ በመሆናቸው እንዲሁም መሰረተ ልማት ውስንነት ያለበት ከመሆኑ አንጻር ሁሉም ቦታ ላይ ደርሶ የመጨረሻ ሪፖርት ለማውጣት ጊዜ የሚፈልግ በመሆኑ ነው ብሏል።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 ቀሲስ ታገ ይህ የመጀመሪያ ደረጃ ምልከታና የማጣራት ሪፖርት ነው። ቀጣይ ተጨማሪ ማጣራት የሚያስፈልጋቸው ጉዳዮች ካሉ ቦታው ድረስ እየሄዱ የማጣራት ስራ ጊዜ የሚፈልግ ነው። በሶስት እና በአራት ቀናት ብቻ የሚያልቅ አይደለም፣ ወራትም ሊወስድ ይችላል ነው ያሉት። የአጣሪ ኮሚቴው ሰብሳቢ መላከ ሰላም ዳዊት ያሬድ የመጀመሪያ ደረጃ የጥናት ሪፖርቱን ውጤት በሚመለከት ምን አሉ? ዝርዝር ሀሳቡ በዋናው ማጠቃለያ ሪፖርት ላይ የሚገለጽ ሆኖ ጥናቱ የተደረገው ጉና ሸርካ፣ ሆንኩሎ፣ አቤይ መርቲ ወረዳዎች ናቸው። አንደኛ በጉና ወረዳ ናኑ ጃዊ ቀበሌ ገበሬ ማህበር የሰው ህይወት መጥፋት፣ የንብረት መውደም፣ ዝርፊያና እንዲሁም እገታ ተፈጽሟል። የክስተቱ ሁኔታ በጥቅም በጥቅም 12/02/2018 ዓ.ም ከቀኑ 8 ሰዓት ታጣቂዎች አስገድደው ከማህበረሰቡ ጋር ምሳ በሉ። በመጨረሻም የመንግስት ታጣቂ ኃይል መምጣቱን ሲያውቁ የተወሰኑ ሰዎችን አግተውና ንብረት ይዘው ወደ ጫካ ሸሹ። ጥቅምት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 ሁለተኛው በሸርካ ወረዳ በ 17022018 ዓመተ ምህረት የሰው ሕይወት ጠፍቷል። እገታም ተፈጽሟል። በወረዳው የተለያዩ ቀበሌዎች የሚገኙ ዜጎች ላይ በተለያየ ጊዜ ዘር፣ እምነት እንዲሁም እድሜና ጾታ ሳይለዩ ግድያዎችም ተፈጽመዋል። ህፃናት ታግተው ገንዘብ መጠየቂያም ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ህፃናቱም ተገድለዋል። አንዳንድ ቦታዎች ላይ ህፃናቱ ተለቀው ወላጆች ከገንዘባቸው ተወስደው ተሰቃይተዋል። የተቀሩት ወረዳዎችም ተመሳሳይ ድርጊቶች መከናወናቸው ምላሽ ሰጥቶናል። መንግስት በኩል የተገኘው ምላሽ ወታደራዊ እርምጃ መውሰዱንና በመንግስት መዋቅር ጭምር መሥዋዕትነት እየተከፈለ መሆኑንም ተገልጾልናል። በችግሩ ተጋላጮች ክስተቱና አንድ ወገንን ወይም ብሔርና ሃይማኖት መሠረት ያደረገ አለመሆኑንና ሁሉንም የጎዳ መሆኑንም ተገልጾልናል። አጥኚ ቡድኑ በአራት ወረዳዎች በመንቀሳቀስና እውነታውን ለባለድርሻ አካላት ለማቅረብ ስራውን የጀመረ ሲሆን በአራት ወረዳዎች ባስቀመጠው የጥናት እቅድ መሰረት ተግባራዊ ስራውን ያከናወነ በመሆኑ ጥልቅ ዝርዝር ሁኔታዎች ማለትም የሟች ማንነት፣ የአሟሟት ሁኔታ፣ ብዛት፣ የሃይማኖት ስብጥር በቀጣይ በጥናት የሚካተቱና የቀሩትን ወረዳዎች ባማከለ መልኩ የሚያቀርብ ይሆናል ብለዋል። ምክትል ሰብሳቢ ሀጂ አብድል ሀኪም ሁሴን በሰጡት ቃል አንድ ወገን ላይ ያተኮረ ግድያ ተፈጽሟል በመባሉ ስህተት መሆኑን ገልጸው አጥቂዎቹ አንድን ሃይማኖት እንደማይለዩ እንዲሁም ታጣቂዎቹ የሁሉም ሃይማኖት ስብጥር እንደሆኑ በአንድ ወቅት በአዝጋጆቹ ታግተው ከተለቀቁ ሰዎች በተገኘ መረጃ ተገልጾልናል ብለዋል። ቤተ ክህነቱ ወይ አባቶች ከፊት ወጥተው ይጩሁ የምንለው ለዚህ ነበር። ባለቤቱ ያቃለለውን ሞት በሁለት አመት ውስጥ ከመቶ ሃምሳ በላይ ኦርቶዶክሳውያን በአንዱ ወረዳ ብቻ መገደላቸውን ያልሰማው የሃይማኖት ተቋም፣ ጥናቱ የተካሄደው ችግሩን ለይቶ መፍትሔ ለማምጣት ወይስ ሃይማኖት ለመለየት? ኢትዮጵያ የሃይማኖት ተቋማት ሪፖርት ስጠብቀው ነበር። የጠበቁት ግን ከዚህ በፊት ከነበረው በተለየ ደፈር ብሎ የኦርቶዶክሳውያንን ምክራት ተሰምቶት ይጮሃል ብዬ አይደለም። የሃይማኖት አባቶችን የያዘ ተቋም እንደመሆኑ እውነት ይመረዋል ፍትሐዊነት ይገልጠዋል ብለን የምንመኘው ቢሆንም ፖለቲካል ኮርቴንተንስስ የሚያስጨንቀው ተቋም እንደሆነ ይታወቃል። የጠበቅኩት የሰሞኑን የአርሲው ግድያ በተከታታይ ቀናት የሆነ የሩቅ ሳይሆን የለት ነበርና መረጃ ተሰወረብኝ ማለት አይችልም። ወይም እድሜ ለቴክኖሎጂ በምስል አስደግፎ መረጃ ይሰጠናል። ጥናቱ መሳሳት አይችልም ከማለት ነበር። እኛ የጥናቱ ቀን አጠረ፣ ለአመታት የደረሰን በደል ከሳምንት በታች ባለ እድሜ የችግሩን መነሻ መጠንና መፍትሄ እንዴት ያሳያል ስንል የመጀመሪያ ነው ተባለ። እሽ እንደ መነሻ ከሆነ እሳት ለማጥፋት እንኳ ቢያንስ ያደረሰውን መከራ መከራ ሳይፈራ በቁጥርና በአይነት ይመሰክራል ሲባል ያንድ ሃይማኖት ወይ ያንድ ብሔር አለመሆኑን ሆኑን ደርሽበታሉ አለ። ይገርማል። የማህበራዊ ሚዲያ ጫና ሲበረታ እንቅፋት እስኪመታችሁ ላጠና ነው ብላችሁ የሮጣችሁት ለዚህ ነበር። ይሁን አስቀድሞ በነበሩ መረጃዎችም እንደሰማነው የሌላ ቤተ እምነት ተከታዮችም ተገድለዋል። እኛ ኦርቶዶክሳውያን ጥያቄያችን ግን ይህ ነበር። አንደኛ ሌሎች ስለተገደሉ እናዝናለን፣ እንቃወማለን። ነገር ግን የኦርቶዶክሳውያን ሞት በንጽጽር የሚገለጽ ሳይሆን ተመርጠው በማዕተባቸው ተለይተው የሞቱ ናቸው። ይህ በቤተክርስቲያኗ መዋቀር በሀገረ ስብከቱ በኩል በሰበካ ጉባኤ የቀደሙ ዓመታዊ ሪፖርቶችም የተገለጸ ነው። ዛሬም በዛው ያሉ ምእመናን የሚናገሩት ይህንኑ ነው። ይህን እንደፍራችሁ መናገር ለምን አቃታችሁ? ብትናገሩ ውስጥ የምታስከፉት ማንን ነው? ሁለተኛ እነሱ ሃይማኖት ለይተው አልገደሉም ብላችሁ የገዳዮችን ኃጢአት ለማቅለል ምን አስጨነቃችሁ? ቁጥር ንጽጽር ከጀምራችሁ አይቀርስ ቢያንስ ኦርቶዶክሳውያን በብዛት ያለማቋረጥ እየተገደሉና እየተሰደዱ ስለመሆኑስ ለምን አልገለጻችሁም? ይህን ጥናት ተብዬ የፕሮፓጋንዳ ድርድታ በመናገራችሁ በእርግጥ ማንን ነው የምትጠቅሙት? መንግስትን አይመስለኝም። የትኛውንስ ሃይማኖት ተከታይ ለመጥቀም ነው እንጃ። ማንም ሰው የተባለ በዚህ ስራችሁ አይጠቀም። ስለዚህ ዝም በሉ። እንደለመዳችሁት አንድ ሸራተን፣ አንድ የሆነ ቅንጥ ሆቴል እንደፈለጋችሁ ስብሰባና ስልጠና እያላችሁ ተገባበዙ። ለዚህ ሁሉ በር ከፋችሁ። አሁንም የእኛው ቤት መሆኑ አይረሳ። ደግሞ አብሮ ለመግለጫ የሚቀመጡት ነገርስ